ጽኑ ናትናኤል ወንድሟ መሆኗን ተረዳች። በግን ሮማን እናቷና ናትናኤልን እየተከታተለቻቸው ነበር። ስትከታተልም ሲያወሩ እንግዲህ አዳምጣቸው ናትናኤል የግድምሽ ላይ መሆኑንና እናቷ ሮማን ደግሞ በእነ ጽናታ የሴራ እያሰራች መሆኗን ደረሰችባት። እሱም ምንድን ነው ናትናኤል እንግዲህ ግድምሽ አባቱን ለእናቱ ማሳከሚያ ብር ነበር ያለው ግርምሽም ድርጅቱ ና አስይዞ ከባንክ ብር ተበድሮ ለእናቱ ማሳከሚያ ሰቶት ነበር። እንግዲህ ያንን ነገር ደግሞ ለጽናት አልነገራትም ግርምሽ ጽናትና ብሌን ይህ ልጅ ማን ነው? ናትናያል ማን ነው? አባትሽስ ግርምሽ ምንድን ነው እንደዚህ የተጨነቀው? ብሩስ ወዴን ነው የሚሰጠው? ብር ሳንጣ ብሎ የሚያጨናንቀው ማን ነው? እያሉ በጣም ግን አገብቷቸው ነበር። ለዛት እንግዲህ መልስ ብሌን ስታዳመጣቸው እናቷ በሕጽናት ላይ ሴራ እያሴረች ና ድርጅቱን በስምህ አድርግ ና የፈለከውን ኑሮ ትኖራለህ እያለ ስታስገድደው ሰማች። እንዲሁም ናት ና የግድምሽ ላይ መሆኑን ሰማች። ብሌን ማለት ነው እንግዲህ ናትናኤልም ሮማን እኔ አንቺ ጋር የተገናኘሁት ችግሮ ነው፣ እሱም እናቴን ለማሳከም ስል ነው እንጂ ድርጅቱን አምጥቼ አንቺ ሀብታም ለማድረግ አይደለም። ጨርሻለሁ። ብር ነው የምፈልገው፣ ብር ሰጥቶኛለ። የእሱን አባትነት ደግሞ እኔ አልፈልግም። ከአሁን በኋላ አንቺ ጋር ጨርሻለሁ፣ እንድታገኘኝ አታስቢ፤ ብሎ ተሰናበታት። እንደዚህም መሆን አለቅም፣ አንተ ብትተው ይህን ድርጅት እኔ አልተውም፤ ብላ ሮማንም ዛተችበት። በስተ መጨረሻ ብሌን ናትናኤልን ቀጠራችሁ ታገኝ አንተ ማነክ? እስኪ ስላንተ ነገሬ የማንነት ሰጥተው አንቺ ማንሽ? ጠያቂ ሲላት አውቅሃለሁኝ። ነገር ግን አንድ ነገር ልንገርህ፣ ጽኑ ስትጎዳና ግን ምሽ ሲጎዱ አኔ አልፈልግም። እኔ የእናት ተባባሪ እንዳልመስለክ ከዚህ ሀገር ጓዝህን ጠቅለህ ቀስ ለሁታ፣ አለበለዚያ አሳይሃለሁ አለችው። አንቺ ማንሽ? እናነቆይ ያዛ ሲላት

ግርምሽ ደሞ አዚ እንደሆነ አይፈልግም፣ ጽናትም ልሰማ አይፈልግም። እንዴት የምትፈልገውን ገንዘብ ሰጥቼ የለ ወደ ሀገር ኬዲ ባክር ብሎ ሲለምነው አልሄድም፣ እህቴም ታስታውቀኛለህ፣ አባትነትም እቀበላለሁ ይታወጃል ሲለው ግርምሽ ራሱን ስቶ ተነሳ። እንግዲህ የብሌን እናት ሀሳቧና ሴራዋ አልሆነላትም፣ ምክንያቱም ናትናኤል ገንዘብ ሲያገኝ ድርጅቱ የኔ አይደለም፣ ስለዚህ እኔ ገንዘብ ፈልገው ብሎ መስራቱን ሊያቆምባኝ ነው። አሁንም እሱ ቢያቆመው እኔ አልተውም ይሄን ድርጅት እያለች ጥፎ ክር ይዛለች። ጽናትም ናትናኤልን ቀጥራ አንተ ማነህ? እናትስ እንዴት ናት? ተሻለው እያለች ታሽሏታል። ግን ብር አልተገኘም አልታከመችም ሲላት ብሩን አላገኘህም እንዲ አለችው። ከየት አገኛለሁ ወይ እንዴ! እንደ አባት የምታስገድደው ያለ መስሎኝ አባት ያልሰጠህም እንዴ ስትለው ምንድን ብሎ የሚሰጠኝ አልሰጠኝም። ማለት እውነቱን ንገረኝ እባክህ፣ ድርጅቱን ያስያዘውና የተበደረው ለአንተ ብር ነው አይደል? እስኪ ንገረኝ ስትለው እባክሽ እኔን በወንጀል አጠርጥልኝ ካሁን በኋላ እንድታገኝ አትፈልጊም። ብሮ ጠዋት ሄደ። ጽናት በጣም ተደናገጠችው፣ እንዲሁም ደግሞ ብሌን። እናቷ ሮማን ደግሞ ከግርሚሽ ቢሮ ሄዳ ግርሚሽን ልጆቹን አስታወቃቸው ነገ እና ልጅ ና ማን ነው፣ እህትና ወንድ መሆናቸውን ሳያውቁ ሌላ ፍቅርና ሌላ ነገር ንዝዙ ቢገናኙ አንተ ነው የምትሳሳተው። ስለዚህ እህትና ወንድ መሆናቸውን አስታውቅ፣ እኔ ንጥቀምህ እያለች አስገደለችው። ግርምሽ ደግሞ ይህን ነገር አላደርግም፣ ጽናት ትጎዳብኛለች፣ አልነግርም ብሎ ያለ ነገር ግን ሮማን ለሴሯ እንዲያመቻት አስተዋወቅ እያለች አስገደለችው። እንዲሁም ብሌንም መታ ስለሰማችን ነገር ንገረኝ እስኪ፣ ምን ሆነህ ነው ባንኩን ንስ የተበደርከው ከባንክ ብር ለምንድን ነው ስትለው፣ አልነግርም ማለት እሱ ነገረችው። ምክንያቱ ልጅህ ነው ሳምቻል ሁሉ ነገር። ስለዚህ ለጽናት ንገራት፣ ይህን ካልነገርካት ደግሞ እኔ እነግራታለሁ ብላ አስፈራራችሁ። እዛ በኋላ እሱ ይሄን ነገር መቀበል እንዴት አወቅሽ ብሎ በጣም ተጨነቀ ግርምሽ

እሱም ሄደ። አይ እንግዲህ እኔ እነግዳታለሁ አትጨናቅ ብሎ ግርምሻን ጊዜ እራሱን ሳተ። ብለን ምን አደረገች? እሱ ሳይቀርም አንተ፣ ቀደም ግርማ፣ አንተ ንገራት፣ እኔ እሷን እንከባከባታለን ምንም አታመጣም ብላ ነገረችው። ጽናት ደግሞ ወደ ሮማን ቤት ሄዳ፣ ወደ ነብለን ቤት የናትናኤል እናት ማናት? ከአባቴ ጋር ያላቸው ግንኙነት ምንድን ነው? እስኪ ንገሪ እያለች ስትላት ምንም እሷ የኔ ጓደኛ ናት እንጂ የሁላችም የልጅነት ጓደኛ ናት እንጂ ምንም አይደለችም። ምን ነው ስትላት፣ አይ ከአባቴ ጋር ከልጅነት ጓደኛ ፍቅር፣ ምናምን ሌላ ግንኙነት የላቸውም ስትል ሮማን ደነገጠች። እንዴ ደግሞ ይህን ቴል አሰብሽው ረን ያላቅም አላቅም ብላ አዘጋጋቻት። እሺ ብላ ስወጣ በኋላ ጋር መታ ከብሌን ጋር ሳይወጫዋቱ ብሌን ይሄ ሚስጥር ግን ግለጽናት አነገረቻትም እስካሁን በአቢም ደግሞ ደሞ እናቴ እንዳገተው ነው ሲደውልላት ነገራች። እናገና ሱ ሲተካከሉ እመጣለሁ ይላታል። ጽናት በጣም ውጥር ያለ ሀሳብ ውስጥ ናት። ምክንያቱም ምንም ነገር አታውቅም። ብሌን ግን በራሷ መንገድ አውቃለች። ብሌን እንግዲህ ብሌን ቤት እንደሆነች ማታ ጽናት እናቷ ትምህርት እንድትገባ እና ትምህርት እንድትከታተል ነግራት ነበር። ያው ጽናትና ብሌን አንድ ላይ እንዲሆኑ አትፈልግም ሮማል። ጽናትም እንግዲህ እናቷን ቃል ገብታለን ነበር፣ ትምህርቷን እንድታስጀምር አመጣ ለብሌን። ብቻን ሲደብረኝ መጣሁ። እናትሽ ነው ስትላት፣ አይ አልመጣችም፣ በቃ እሱም አልመጣ። አባቴ በመጨለማ የጠብቻችሁ የተዋሱ ይሳሳቁ። ከዚያም ሸኝ ሻለሁ ብላ አወጣቻትና እናቷ ገባች። እናቷ ስትገባ እናቷ እና ብሌን እየተጣሉ ነበር። መቼ ነው ከጽናት ስር የምትነሹ? ለጽናት ጋር እንዲሆነሽ እስከ መቼ ነው ለራሶች ወቂ እስኪ የተባበሩ ሲጨቃጨቁ፣ ጽናት ግን አልሄደችም። መለስ ብላ በር ላይ ሆና ታዳምጣለች። ያን ጊዜ ግን ብሌን ከእናቷ ጋር የምታወራው ስለ እናት ነይር እና ስለ እናቱ ነበር ያንን ነገር ሰምታ ያ ብሌን ናትናኤልን ቀጥራ ከዛ ሀገር ወጣ በላ አስፈራተው እሱ ደግሞ ለሮማን ነግሯት፣ ሮማን ደግሞ እናቷ ብሌንን ናትናኤልን አግኝተሽው ነበር እንዴ? ስትላት አዎ አገኘቸው ነበር ሰምቻለሁ፣ ሁሉን ነገር እንግዲህ በጽናት ከመጣብኝ አንለቀቅም ብላ ስትፎክር እንዴ ሰማሽ? ስትላት ሰምቻለሁኝ። አይሳም ብላችሁ እንዴ? ስትል እሱም ደግሞ የት ነው ናትናኤል የጽናት ወንድም እንደሆነ እና ሁሉን ነገር እንደሰማች ድርጅቱን እንግዲህ ለተያዥ ሰጥቶ ተበድሮ እንደሰጠለ እናቱ እናቱና ወንድም እንደሆነ ነገረቻት እኔ ግን ለጽናት ትነግራታለሁ እሱ ይንገራ ብዬ ነው እንጂ ስትል ሮማን ደነገጠች እንዴት ታወሽ ብላ ደነገጠች ይህን ሁሉ ሲዋሩ ጽናት ከበራፈ የሆና ድምጿን አጥፍታ ትሰማለች ይህን ስትሰማ ግን ጽናት ራሷን ስታወደቀች አንስታ ግድምሽም የተጨነቀው ለዚህ ነው፣ ምክንያቱም ጽናት አንድ ብቸኛ ልጅ እንደሆነች ነው የምታውቀው። ስለዚህ ናትናኤል ደመሆን ሀሳቡን ቀይሯል፣ የሮማ ለል ሀሳብ ገድፏል፣ ብሩን ለእናቱ ማሳከሚያ ሰጥቷል። ወንድሙ እዚህ ኮኖሱ ወንድሙ ደውሎ አትመጣም እንዴ ሲለው አይ አልመጣም እቆያለሁ አለ። ግድምሽም ለምን አትሄድም ገንዘብ ሰጥቻለሁ ሲለው እዚህ ያልጨረስኳቸው ነገራቶች አሉ አልሄድም፣ አባትና እና ልጅ መሆናችን ደግሞ እንድታወጭ እፈልጋለሁ አለው። የጀመራቸው ነገራቶች እንግዲህ ድርጅቱን በስሙ ማድረግና ንብረት እንደሚገባው ከሮማን ጋር ተነጋፎ የሮማን ሴራ ተከትሎ ከሮማን ጋር አሁንም እነ ጽናት ከአባቷ ጋር ንብረት ለመካፈል አሁንም ሊቀጥል ነው። ጀርምሽ ደግሞ በገንዘቦች ያለቀኛ ነበር። ሮማን ግን ሀሳቧ ተሳካል።